የባሳለና አገራ ትልቀቅ ይላል አገሬ ሰው። እናንተ ጥሩ ነገር ስንጠብቅ ጭራሽ ተባብሶ መጣ እኮ ቤተሰብ። የትላንትና ቪዲዮ አይቶ ማነው ልቡ ልክ እንደኔ የተሰበረው ማለት ነው። እኔ ሩታ ስታለቅስ ሩታ ስትናገር የእውነት እኔ በጣም ልቤ ተሰብሯል ማለት ነው። እንግዲህ አብርሃም በተደጋጋሚ ብዙ ጊዜ የሩታ ባህሪዎች ተቀይረዋል ከዚህ በፊት ይቅርብ አይነበረች ብለዋል ማለት ነው። ማር ሲበዛ ይመራል ወንድሜ ይሄ ጉዳይ ደግሞ ስንት ጊዜ ተነግሮሃል ማለት ነው። ሌላው ሩታ ምንድን ያለችው ከራስን እያታለሉ መኖር ይከብዳል፣ ነገሮችን ለማስተካከል ከራሴ ጋር እየተጣላሁኝ ነው ብላለች ማለት ነው። እውነት ለመናገር አንድ ሰው ከራሱ ጋር የሚጣላው በጣም ከአቅሙ በላይ የሆነ ችግርን ሲገጥመው ነው። እኔ ግን እንደታየኝ ከሆነ ሩታ ከካሜራ ጀርባ እጅግ በጣም ትልቅ የሆነ ነገር ያለባት ነው የሚመስለኝ ማለት ነው። ውድ ተመልካቾቼ ላይክ ሼር ሰብስክራይብ እያደረጋችሁ እስከ መጨረሻው ከእኔ ጋር ሆኖ፣ አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ሀብዛለኝ። ላላፍ እየወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ የሆነው ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደረጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልባ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ ሼር ማድረጋችሁን እንዳትረሱ። ወዶችዬ፣ እውነት ለመናገር ይሄ ቪዲዮ ከመጀመሪያ እስከመጨረሻው አድምጬዋለሁ፣ ትላንትና ቤታቸው ላይ ማለት ነው። እንደውም በጣም ስለከበደኝ ኮመንት እራሱ ለመጻፍ አስጠላኝ ማለት ነው እና እኛ የተሻለ ነገር ነበር የምንጠብቀው ማለት ነው። ብዙዎቻችን በቃ ሰላም አውርደው ታርቀው በቃ ጥሩ የሆነ ቪዲዮ ይሰራሉ ብለን ነበር የጠበቅነው። ነገር ግን እየተባባሰ ነው ጉዳዩ እየመጣ ያለው ማለት ነው። እናም ወደ ወንድሜ ወደ አብርሃም ስመጣ የተናገራቸው ራሴ ላጣ ይመስለኛል። እንዲሁም ደግሞ ሩታ በፊት ይቅርባይ ነበረች፣ ባህሪዎቿ ተቀይረዋል። የሆነ ነገር አጥፍቼ እንኳ ይቅርታ ስጠይቃት ይቅርታ ትለኝ ነበረ ብሏል ማለት ነው። ያው እንደተናገርኩም ማር ሲበዛ ይመራል። አይደለም፣ ማርም ሲበዛ እኮ ከአቅም በላይ ሲሆን ይመራል ማለት ነው። እናም አብርሃም፣ አንድ ሰው ማለት ነው ጥፋ ሲያጠፋ ለአንድ ጊዜ ይቅርታ ሲጠይቅ ይቅር ሊባል ይችላል። ለሁለተኛ ጊዜ ልክ እንደዛ ማለት ነው። ለሶስተኛ ለአራተኛ ጊዜ ሲደጋግም ግን ከአቅም በላይ ሲሆን ይቅር ባይነቱ ይቀራል ማለት ነው። እኔ ሩታ ጋ እየታየኝ ያለው ይሄ ነው። ሌላው ደግሞ ምንድን ነው ባህሪዎቿ ተቀያይረውብኛል እያልክ ነው። ይህ ደግሞ ብዙ ጊዜ ቪዲዮ ሰርተና በዚህ ጉዳይ ማለት ነው ባህሪዋ ተቀይሯል። ሌላ ባህሪ ነው ያመጣችው፣ በጣም ትናገራለች፣ ትበሳጫለች፣ ምናምን ምናምን እያልክ ነበረ ማለት ነው እና ለዚህም ደግሞ በእርግዝ እና ሰዓት ብዙ ሴቶች እንደዚህ አይነት ነገሮች አሉ ማለት ነው። የባህሪ መቀያየር፣ መበሳጨት፣ መናደድ የሆነ ነገር ይታያል ማለት ነው። በእርግዝና ያው ሆርሞን ሲቀያየር ማለት ነው። ይሄ ደግሞ ብዙ ኮመንት ተጽፎልሃል። ኮመንት የምታነብ ነገር ከሆነ እንደምታነብ፣ ያው ትላንትናም ነግረህናል ማለት ነው። ብዙ ኮመንታችሁ ይቅርታ ጠይቅ ብላችሁኛል እያልክ ነበረ። ያ ማለት ኮመንት ታነባለ ማለት ነው። የሩታ ባህሪ መቀየር፣ ጸባይ መቀየር ደግሞ ከእርግዝና ጋር የተነሳ ሆርሞን ሲቀያየር ልክ እንደዛ እንደሚያደርግ ነው። ስለዚህ ይህ የባህሪዋ መቀያየር ይሄ ነው። ይቅርታ ግን ትቀበለ የነበር ሁልጊዜ ላልከው ነገር ከአቅሟ በላይ ከሆነ ይቅርታ ልትቀበለ አትችልም። ምክንያቱም ለአንድ ጊዜ ይቅርታ የምትቀበለ ከዛ ነገሮች የምትሻሻል ወይም ደግሞ ከዛ ስህተት የምትወጣ መስሏታል ማለት ነው። ሁለተኛም ልክ እንደዛው ማለት ነው። ለሶስተኛ ጊዜ ግን ከአቅሟ በላይ ሲሆን ነገሮችን ስትደጋግም ግን ታስቆባለች ማለት ቆራጥ ሴት ትሆናለች ማለት ነው። ሩታ ባንተ ላይ የቆረጠችው ይቅርታህን፣ ላትቀበል የቻለችው ከአቅሟ በላይ የሆነ ስህተትን ወይም ጥፋትን ስላጠፋባት ይሆናል። በቃ ምንም ጥርጥር የለውም። ቪዲዮውን እኔ ሳየው እውነት ለመናገር በቃ ስህተት አብርሃም ስህተት እንዳለበት ነው። እዚህ ጋ በቃ የሆነ የተደበቀው ኦዲየንሱ የማያቀው በካሜራ ፊት ያልወጣ የሆነ ችግር እንዳለ ነው የሚያስታውቀው ማለት ነው። ሩታም እንደሰማችኋት እውነት ለመናገር ትላንትና ቪዲዮዋ በደንብ ልብ ብላችሁ ካያችሁት ለኦዲየንስ የምታስተላልፈው መልእክት ይመስላል እንጂ መቶ ለመቶ የምታስተላልፈው መልእክት ወይም ደግሞ የምትነግረው ለአብርሃም ነው። አብርሃም ተመስጧ እየሰማት ነበረ ማለት ነው። በቃ ለአብርሃም ነው እየተናገረችው ያለች ማለት ነው እና በቃ ራሴን እያታለልኩ መኖር አልችልም። የሆነ ጥፋቶች ሲደገሙ የሆነ ጥፋቶች ሲመጡ ራሴ በሌላ ነገር ነው ማሳምነው። አዎ ብዙ ጊዜ እንደዚህ አይነት ነገሮች ቤተሰብ ይጎዳሉ። የሆነ በምትወዱት ሰው የሆነ ነገር ስህተት ስታዩ ያ ስህተት እራሳችሁን ላለማመን ወይም ጭንቅላታችሁን ላለማሳመን የምትሰጡት ትርጉም ሌላ ነው ማለት ነው ነገር ግን እየቆየ ሲሄድ ግን ለራሳችሁ ስታስቡት የሆነ ውስጣችሁን የሚያሳምማችሁ ነገር ነው የሚሆነው ማለት ነው ሩታ ያ ነገር ነው ዛሬ ላይ እየሆነባት ያለችው በአብርሃም ላይ አብርሃም የሚሰራውን ስህተት ላለማመን የራሷ የሆነ ነገርን እየሰጠችው እየቆየ በሄደ ቁጥር ችግሮቹ በተደጋገሙ ቁጥር እሷ እራሷን ውስጧን እየቆሰለ አእምሮዋን እየተበላሸ ነው የሚሄደው ማለት ነው። ስለዚህ እኔ ሩታ ጋር የታየኝ ይሄ ነው ማለት ነው። አብርሃም ዝም ብሎ በደፈናው ብቻ እኛ ይቅርታ ጠይቅ ብለንሃል ትላንትና ይቅርታ ጠይቀሃል ማለት ነው። በደፈናው ይቅርታ ጠይቆ አስመስሎ መሄድ ብቻ ሳይሆን ስህተቶችን ላለማዳገም ማመን አለብህ ማለት ነው። በቃ ሩታ ለብዙ ጊዜ በአንተ ላይ ጥፋትን አይታለች ማለት ነው። በቃ ስህተትህን አይታለች ማለት ነው። ለዛ ነው ከራሴ ጋር እየተጣላሁኝ ነው ያለችው ማለት ነው። ውዶችዬ ቤተሰብ በተለይ ሴቶች ማለት ነው እውነቴን ነው የምላችሁ፣ በምትወዱት በምታፈቅሩት በምታከብሩት ሰው የሆነ ነገር ስታዩበት ማለት ነው ከዛ ነገር በቃ ለመላቀቅ ወይም ከዛ ሰው ለመለያየት ሳትፈልጉ ስትቀሩ ከራሳችሁ ጋር ትጣላላችሁ ማለት ነው። ከራስ ጋር መጣላት ደግሞ በጣም አስቀያሚ ነገር ነው። ማንም ሊያገላገላችሁ የማይችል ወይም ደግሞ ለሰው እንኳ ብትነግሩት የማይገባ ነገር ነው ከራስ ጋር ግብ ግብ መፍጠር በጣም የሚከብድ ነገር ነው ማለት ነው። እናም ሩታዬ እንግዲህ ትዳርሽን እንዶ አላህ ሰላሙን ያውርድልሽ ነው የምለው ማለት ነው። የሆነ በጣም አሳዝናኛለች። በጣም ነው ልቤን የተሰበረው። በቃ እሷ ላይ ያለው ነገር በቃ ኦዲየንሱ፣ ተመልካቹ የማያውቀው ትልቅ ችግር እንዳለ ነው። ሩታ እኮ ከእለት ዕለት ፊቷ እየተቀየረ ሰውነቷ እየተቀየረ ነው እየመጣ ያለው ማለት ነው። እኛ አእምሯችን ድራማ ነው ብለን አሳመን ነው እንጂ ሌላ ችግር እንዳለ ነው እዚች ጋር የሚያስታውቀው ማለት ነው። ለማንኛውም እስኪ ሰላም አውርዳችሁ ሰላም አውርዳችሁ ሩታም ያለውን ነገር እኔ ከካሜራ በስተጀርባ ብትነጋገሩ ደስ ይለኛል። በቃ ትልቅ ሰው ባለበት ማለት ነው። ሁልጊዜ በካሜራ ፊት ለፊት እየመጣችሁ እየተጋፈጣችሁ፣ የሚጻፍላችሁም ራሱ አስተያየት ሌላ ነው፣ ቪዲዮ የምንሰራባችሁ ሌላ ነው። እስኪ ከካሜራ ወጣ ብላችሁ የራሳችሁ ጊዜ ሰጣችሁ ተነጋግራችሁ ሰላም ለማውረድ ሞክሩ። በቃ አብርሃም ለመረዳት ሞክር ሩታ በዚህን ሰዓት ላይ እርግዝ በቃ እኔ አሁን ላይ እናንተ በቃ የሆነ ነገር እኔ እንዳስብ ነው እያደረገኝ ያለው ማለት ነው፣ እውነት ለመናገር አታስዋሹኝ እና ቪዲዮ ራሱ ሰራለሁ ብዬ አላሰብኩኝ ነበር። በጣም ነው የከበደኝ። ኦዲንሱ የተሻለ ነገር ሲጠብቅ እናንተ ተባብሳችሁ ነው እየመጣችሁ ያላችሁት ማለት ነው። እንግዲህ ወደ ሰላሙን ሊመልሳችሁ ነው የምለው እኔ እንደዚህ ሆናችሁ ባላያችሁ በጣም ደስ ይለኛል። ሰላም ሆናችሁ ተዋዳችሁ ተፋቅራችሁ ለሌሎቹ ለወጣቶቹ ወይም ለኦዲንሶቻችሁ አርአያ ትሆናላችሁ ብዬ ነበር የማስበው ማለት ነው። ነገር ግን እናንተ ደግሞ ወደ ሌላ እየሄዳችሁ ነው ያላችሁት ማለት ነው። ኦዲንስ ብዙም ደስተኛ አይደለም፣ በጣም እየተከፋ ነው ያለው። አንዳንዴ ራስ ወዳዶች አትሆኑ፣ በቃ ራስ ወዳዶች ባትሆኑ ደስ ይለኛል። በቃ እናንተ የምትፈልጉት አይነት ብንሆን ደስ ይለኛል ብላችሁ ሳይሆን ለሰው ብላችሁ ሳይሆን እናንተ ደስተኛ በምትሆኑበት መንገድ ራሳችሁም ተደስታችሁ ኦዲንሶቻችሁን ብታስደስቱ መልካም ነው ብዬ አስባለሁ። ወዶች እየሰላማችኋ አላ ብዛልን በሌላ ቪዲዮ እስከምንገናኝ ሰላማቸኋን ያብዛልኝ። አሰላሙ አለይኩም ወረህመቱላህ ወበረካቱ። መልካም ቀን ባይ